በኤሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምጠቀሙበት ሶሻል ሚዲያ ይሆናል። ውዴ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብሳ እያል ዛሬ ደግሞ ይዘንላችሁ የመጣን በሶስተኛ ፊደሎች የቃላት ምስረታ ነው። የቃላት ምስረታን ስናይ እንዴት አርገን አገጣጥመን እናንባቸው ወይም ደግሞ ፊደሎችን እያወቅናቸው ስንተኛ ፊደል እንደሆኑ ወይም ደግሞ ማን ተብለው እንደሚጠሩ ፊደሎችን እያወቅናቸው ናቸው አገጣጥመን ማንበብ ተቸገርን ላላችሁ ቤተሰቦቻችን፣ እንዴት አገጣጥማችሁ እንደምታነበውና እንዴት ቃላት ምስረት እንደምትችሉ የሚያሳያችሁ ቪዲዮ ነው። ከዛ በተረፈ ለቻናሉ አዲስ ከሆናችሁ ሸር፣ ላይክ፣ ሳብስክራይበር እያደረጋችሁ አማረኛ መማር ለሚፈልጉ አድርሱልን። ወደ ትምህርታችን ከመግባታችን በፊት በኦንላይን መማርና መከታተል ለምትፈልጉ፣ በአጭር ጊዜ ብቁ መሆን መማር መከታተል እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በቦቲም በማንኛውም ሶሻል ሚዲያ ደውሉልን። በአጭር ጊዜ መማር ማወቅ ማንበብ መጻፍ ትችላላችሁ ማለት ነው። ማንኛውንም ነገር አቀላጥፋችሁ ማወቅ ትችላላችሁ ማለት ነው። ወደ ትምህርታችን ወይም ደግሞ ወደ ቪዲዮችን ስንገባ ያንዳንዳቸውን እናያለን። እሺ፣ ይቺ ማናት? ሁለተኛ ሶስተኛ ፊደል ሂ ብለን የምንጠራት ናት። ሂ ቃላት ስንመሰርት ሂ፣ ይቺ ማናት? ሳ። ይቺ ብ። በአንድ ላይ ስናነበው ምን ይሆናል? ሂ ሳ ብ ሂሳብ። ው ምንም የጨመረው ነገር የለም። ይች ሂ ብለን ነው የምንጠራት ሶስተኛ ፊደል ናት። ይቺ ደግሞ አራተኛ ፊደል ሳ። ይቺ ደግሞ

ሊቅ ሊ ሊቅ ይሆናል ማለት ነው። ይቺስ ሊ ይቺ ጥ ባንድ ላይ ሊጥ ሊጥ። ይቺ ደግሞ የመ ሶስተኛ ፊደል የሆነችዋ ናት ማለት ነው። የመ ሶስተኛ ፊደል የሆነችዋ ይቺ ማናት? ሚ ይቺ ያ ይቺ ዝ ይቺ ያ ባንድ ላይ ስናንጎብ ይሆናል

ሚዲያ ሚዲያ ሚዲያ ብለን እናነበዋለን። እች ደግሞ የሰ ሶስተኛ ፊደል ነች ማለት ነው። ስንተኛ ፊደል? ሶስተኛ ፊደል። እቺ ማናት? ሲ። እቺ ዳ። ቺ ማ። እስኪ ባንድ ላይ ስናነበው ምን ይሆናል? ሲ ዳ ማ ሲ ዳ

ዋን ላይ ስላንባቸው ይሆናል። ሲ ሚ ን ቶ ሲሚንቶ። ምን የሚለው ሲሚንቶ ሲሚንቶ። እቺ ደግሞ የሸ ሶስተኛ ፊደል ሺ ብለን ነው እንጠራት። ሺ ሺ ሺ ሺ እቺስ ሺ እቺ ኦ እቺ ቺ በአንድ ላይ ስናነበው ምን ይሆናል? ሺ ወቺ ቺ ወቺ ሺ ወቺ ቺስ ሺ ይቺ ል ይቺ ጦ በአንድ ላይ ስናነበው ሲያገጣጥማቸው አበቡት እስካሁን ካ ካየናቸው ድረስ ስማቸውን ወይም ደግሞ የፊደሎችን ትክክለኛ ስማቸውን መጥራት እንጂ ሌላ ነገር ምንም የጨመርነው ነገር የለም ማለት ነው። ስለዚህ ሺ እቺ ል እቺ ጦ እስኪ እስቲ አስከታትለን ስንጠራቸው ሺ ል ጦ ምን ሆነ? ሺልጦ ሽልጦ ይሆናል ማለት ነው። ሽልጦ እሺ። እችስ ቂ ናት የቀ ስንተኛ ፊደል? ሶስተኛ ፊደል ቂ ቂ እች ጣ ባንድ ላይ ስናነባው ምን ይሆናል? ቂ እስኪ ቀላል ናት። ይቺ ቂ ናት ይቺ ጣ ናት ናት ሲ ባንድ ላይ ስናነባት ሲ ምን ትላለች ይቺ ቂናት ይቺ ጣናት ባንድ ላይ ቂ ጣ ምን ሆነች? ቂጣ ቂጣ። እሺ ይቺስ ይቺ ደግሞ ቂ ይቺ ም እዚህ ባንድ ላይ እቺ ቂ ናት፣ እቺ ም ባንድ ላይ ምን ይሆናል? ቂም። ቂ ም ቂም። ቂም ማለት የተጣላ ሰው ወይም ደግሞ አንዱ ከአንዱ ጋር የተጣላ ሰው ማለት ነው። ቂም። እሺ እቺስ? ቂ እቺ ል ባንድ ላይ ምን ይሆናሉ እነዚህ? ባንድ ላይ ቂ ል ቂ ል ቂል ስንል ሞኝ ወይም ደግሞ የዋክ ሰው ሞኝ ሰው ማለት ነው። ቂል ቂል እቺ ደግሞ የበ ሶስተኛ ፊደል ቢ ናት። ቢ ቢ እቺ ማናት? ቢ እቺ ሮ። እስኪ ባንዴ እነዚህ በጣም በቀላሉ ማንበብ የምንችል ማለት ነው። አገጣጥሞ ለማንበብ ሌላ ነገር የሚጨምር ወይም ደግሞ የሚጠበቅባቸው ነገር የለም። ፊደሎች እነዚህን ካወቃቸዋቸው እቺ ቢ እንደሆነች እቺ ሮ እንደሆነች ካወቃቸዋቸው ምን ማድረግ ነው አከታትላችሁ እንዳለ እንደቅደም ተከተላችሁ እንደ ቅደም ተከተላቸው መጥራት። ያው እችን ቢ እቺ ሮ ባንድ ላይ ቢሮ ቢሮ። እሺ እችስ ቢ እቺ ላ ባንድ ላይ ቢ ላ ቢላ፣ ቢላ። እሺችስ ቢ ቺ ኖ ር ቢኖር፣ ቢኖር፣ ቢኖር። እንደዚህ እያደረጋችሁ በቀላሉ ቃላትን መመስረት ወይም ደግሞ ማንበብ ትችላላችሁ ማለት ነው ለማንበብ ወይም ማገጣጥሞ ለመጻፍ ለማንበብ ፊደሎችን ታወቃቸዋቸው ሌላ ለማገጣጠም የሚጨመርበት ወይም ደግሞ እንደሌላ እንደ እንግሊዝኛ ወይም እንደሌላ ቋንቋ የትምህርት አይነት አናባቢ ተነባቢ የሚባል ነገር ስለሌለው ፊደሎችን እራሳቸውን ምን ማለት ነው፣ አገጣጥሞ መጥራት ነው ማለት ነው። ሌላ እንግሊዝኛ ቢሆን አናባቢው ምን አይነት ድምፅ ይወጣዋል? ማን ማን ያናብበዋል የሚል ነገር ስላለው ማለት ነው። እዚህ ገና ምንም ሌላ የሚጨመርበት ነገር የለም። ሁን ለምሳሌ ይቺ ማናት? ሲ ይቺ ዳ ቺ ማ በአንድ ላይ ሲዳማ ሲዳማ ብለን ባጭሩ እናነባዋለን። ከዛ የምናነበውን ፊደሎች ሀሁ ወይም ደግሞ እያንዳንድ ፊደል ገበታቸው ስንቆጥር የጠራ ነውን ስም እዚህ ማምጣት መስራት ነው። እንግሊዘኛ ወይም ደሞ ሌላ ቢሆን ግን አናባቢ ሲጨመርበት፣ አናባቢ ሲቀያየር ይቀያየራል እንላለን። እዚህ ግን ሚቀያየር ሚጨመር ሚቀነስ ነገር ስለሌለ ሲዳማ ብለን አነበብ ነው ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ